ኢትዮጵያ ሲመጣ በቪዚት ቪዛ ነበረ የመጣው እንደ ማንኛውም ሰው አሰርቶ ማለት ነው። በራሱ አይዲ አሰርቶ ማለት ነው። ከዛ በጦርነቱ ጥይት ገብቶ እዚህ እንትን ውስጥ ምንድን ነው ጎድኑ ጎድኑ ውስጥ ጥይት አለ መጀመሪያ ማለት ነው እና ያ ጎድኑ ውስጥ የቀረችዋ ጥይት እዚህ መጥቶ ኮንስትራክሽን ላይ ነበረ እየሰራ የነበረው። እጁን እንዲህ ወደ ላይ ከፍ አድርጎ ለመብሳት ሲል ይሄ ጥይቱ ያለበት ቦታ ተላቀቀ እና ደም መፍሰስ ጀመረ። ከዛ በዛን ሰዓት አንስተው ወደ ሆስፒታል ወሰዱት። ደሙን ምናምን ጠራረጉለት። ከዛ እንትኑ የሚሰራበት የነበረው ካምፓኒ መስራት ስለማይችል አስወጡት ማለት ነው። እና ሰውዬው አይዲውን የሰራለት ሰውዬ ቀስ ብለህ እየሰራህ የአይዲን ብር ትከፍለኛለህ፣ ብሎት አይዲውን ሰጥቶት ዶክሜንቶቹን ሰጥቶ ኤኖሲ ፔፐር ጽፎለት ለቀቀው ማለት ነው። ከዛ በራሱ ስራ ለመስራት እየሞከረ ነበረ፣ ግን ቁስሉ ቀን በቀን እየደማ ነው ያለው። በሳምንት ውስጥ አስር ኪሎ ነው የቀነሰው በጣም በቃ ቅጭጭ ያለ ነብስ ነብስ ራሱ ያለው አይመስልም። በጣም እየከሳ እየከሳ ማለት ነው። ምክንያቱም አንደኛ በጣም ደም እየፈሰሰው ነው ያለው። እስኪ ነው አሁን ራሱ ቁስሉ ታሽጎ ራሱ ይደማል። ከታሸገበት አልፎ ልብሱ እንዳለ ነው ደም በደም የሚሆነው እና አሁን እሱ የሚፈልገው በቃ ወደ ሀገሬ ለሀገሬ ምድር ብቻ አብቁኝ ነው። ወደ ሀገሩ መግባት ነው የሚፈልገው። እና አንዴ እንትኑን ከብቻ አሳያቸዋለሁኝ በጣም ነው የሚያሳዝነው። በጣም ላሳያችሁ። አንዴ እንትኑን ከፍቼ ስሙ ማን ነው ዳን? አንዴ ላሳያችሁ እንትኑን ሚዎች ነው በእናትሽ ለፈለው ፎዚ፣ ማነው አንቺ ጋ ያመጣው? እኔ ጋ ያመጣችው ሲፈናት ባለፈ፣ የእሱን እንትን ፓስፖርቱን ለጁጁ ተልኮላት ቪዛ አክቲቭ መሆኑን አለመሆኑን ልካልኝ አይቸው ነበረ። በአካል ነው ያላውቀውም፣ ዛሬ ነው ቤት ድረስ ይዛ የመጣችው። ሲመጣ በጣም በቃ ሲያለቅስ እኔ አልቻልኩኝም። ምክንያቱም ወንድ ልጅ ነው እየተራበ አጥቶ መታ ከሚያጥቶ እንደዚህ ሲሆን እዛ በጣም ከበደኝ፣ አልቻልኩኝም። ከዛ ሲፈለ ለኔ ያስረዳችኝ፣ ስታስረዳኝ ባለፈ ለታ ፓስፖርቱ ተልኮልኝ ቼክ አድርጌው ስለነበረ ወዲያውኑ ነው ያወቅኩት። ሂዊ ጋ ይዘውት ሄደው ነበረ ገብተው ነበረ ላይቭ ላይ ሂዊዬኛ ሂዊዬኛ ያያችሁት ነው ሳ ልጁን፣ አሁን የሚፈልገው ትኬት ብቻ ነው። ጥይቱ ይውጣለት ይላሉ። ፎዚ፣ እንዴት ነው ነገሩ? ጥይቱ ይውጣለት እኮ ጥይቱ ለመውጣት እዚያ ሀገር የተጠየቀው ብር ቀላል አይደለም። ኦኬ። ስለዚህ ከስምንት ሺህ እስከ አስር ሺህ ድርሃም ይፈጃል ተብሏል። አታልቅስ ማነው ስሙ ዳኒ አታልቅስ። እሺ ለከተም ፖሊስ አላህ ወዲ ሳራ ነኝ ሳራ ነኝ ሚሻው ሳራ ነኝ፣ ይሁን ሳራ ነኝ። እና አሁን ፎዚ እሱ ምን እንደሆነ ታውቂያለሽ፣ ወደ ሀገሩ መሄድ ነው ያለበት። አዎ፣ በቃ እኔ እኔ እሱም የሚለው እንደዛ ነው። እኔ በቃ ለሀገሬ ምድር አብቁኝ፣ ከሞትኩኝም ሀገሬ ላይ ልሙት ነው ያለው። ምክንያቱም ያ እንትኑ የዛን ሐኪም ቤት የወሰደው ጊዜ ታይቶ የግዴታ ኦፕራሲዮን መደረግ አለበት መውጣት አለበት ብለው ስላሉት ከስምንት ሺ እስከ አስር ሺ ድራም ይፈጃል። በዛ ላይ ደግሞ ከፊሉ ነው ያለው። በዛ ላይ ደግሞ እዚህ ሀገር ምንም ዘመድ የለህም ልትሞትም ትችላለህ ብሎ ስለነገረው እሱ አይምሮ ላይ ያቺናት የቀረችው እኔ ዛሬ ቀን የቻልኩትን ሁሉ ላስረዳው ሞክር። አሁን ለምሳሌ አሁን ለምሳሌ ልንገርሽ ፎዚ፣ እንደዚህ እዚህ እኛ ዋተንለት ቢወጣለት ማን ያስታመመዋል? ማንስ ያየዋል? ገባችሁ? ጥይቱ መውጣቱ ብቻ አይደለም። አስር ሺህ ብሩ ችግር የለም መውጣቱ ብቻ አይደለም፣ በጣም ይከብዳል። ስለዚህ አገሩ ብሄድ የተሻለ ነው ወይ ምን ይላል? እስኪ ሀሳቡን ጠይቄው፣ አንዴ ቆይ። እሱን ላገናኛችሁና እሱ ይመልስልሽ። አንዴ ቆይ ዳኒ አንዴ ቆይ። ይኸውልህ አስረዳቸው። እሺ አንተ እነሱ ምንድን ነው የምትፈልገው? በምትፈልገው ቆይ ላዞርልሽ። ይኸው አታልቅስ፣ ሳታለቅስ አስረዳቸው። እሺ እዚህ አስር ሹ ተሰባስቦ ህክምና እንዲደረግልህ ቢደረግ የሚያስታምንህ ሰው አለ ወይ? ምንድን ነው ያንተ ሀሳብ? እኔ አዲስ አበባ እጅን ማወጣው ለምን እንደሚሄድም ጨርሻል። ለማቆም ራሱ እየከበደኝ ነው። እና እኔ የተቻላችሁ ብታጉዚ ማስና አዲስ አበባ እጅን የማወጣው አዲስ አበባ ጥራይዱ ሰው አለ ሲደውልለት እዚህ ታወጣዋለህ። ብር ከተገኘ ማ ዚሁባቸው እንዲያው ልጆች፣ ወንድሜ ተናገር። እኔ ማለት ነው እዚህ ብዙ ነገር ነው የተጠየቁት። በጣም ከባድ ነው ማለት ነው፣ ሊሞትም ይችላሉ። ፕረስ እንደመሆን በአጥንት ስር ሰውነት ውስጥ የመድፍ ፍንጣሪ ነው ያለብኝ ማለት ነው። ሲሰራ ይሄ መስራት አልቻልኩም ማለት ነው። ደም እየፈሰሰብኝ፣ አሁንም እየፈሰሰብኝ ነው። እኔ ማቆም ራሱ ከወደኛ ማለት እና እኔ ቢዋጣልኝ አዲስ አበባ እየ የሚታከሙ እዛ ቅርብ ቤተሰብ አለ ያሳክመኛል። ጦር ኃይሎች እንጂ እዚህ እኔ ከባህር ላይ ሊገባ ብዬ ተመልሽ ያለው ጉድ አለው ያሳያቸዋለሁ። ሰው ይዞኝ ነው የተመልሼ። ከዛ እኔ ሲያመኝ ሚያመኝ ደህና ነኝ ያልኩህ ነው የሚጓዙ ያለ በጣም ነው የቀበረኝ ማለት እና ውስጥ ያቃጥለኛል። እኔ ጭንቅላት አሁንም እ እኔ ቢዋጣልን አዲስ አበባ ሂጅ ደኛ ወደ ስራ የተመልሼ እኔ የነበረብኝ ሀገር ህይወት ሲያጣ ሁሉ ነገር ነው የመጣው ወደዚህ ማለት ነው። ወደ ስድስት ሞተሽ ነበረብኝ ተዘርፏል በጦርነት ከዛ በኋላ ይሄ ሰርቼ ለማስወጣት ብዬ እዚህ መጣሁ። እዚህ መጥቼ ደግሞ ምንም የአይድ እኳ ራሱ ማክፈል አቃተኝ። ከዛ እኔ ተስፋ ቆርጬ ከባህር የመለሱ ብዴም አለ ያወጡኝ ማለት ነው። ተስፋ ቆርጬ ነው ከዛ እኔ የምንትላቸው መቸም ሰው መልካም ደስ ይሰራል፣ እግዚአብሔር ብሎ ነው በሰማያት አገኛላችሁ ማለት ነው። እኔ ህይወት ብድን ማለት ነው አዲስ አበባ እጀግን ግን አስወጥቼ እንደ ሰው ረዳኝን የመልሸ እንዲረዳ የመልሸ ወደ ስራ የሚሰራ እፈልጋለሁ እንጂ እኔ ቢኖረኝ ኑሮ ራሴ ይታከማለ ነበርኩ ማለት ነው። ከዚ አንቺ ጋር ከመጣ ስንት ቀን ሆነው? ዛሬ እኔ ጋር ዛሬ እኔ የመጣው እዚህ ሻርጃ እነሲ ፈንጋ እጃዛ ቤት አምጥተው አስቀመጡት። ታይቲን ሁለት ወር አልፎታል መሰለኝ። ዛሬ በጣም ነገሮች ከአቅማቸው በላይ ሲሆንና ደሞ አልቆምን ሲላቸው ነው ወደ ኔ ይዛ የመጣችው እንጂ እኔ ዛሬ ነው የማውቀው። እሺ አሁን እሱ የሚፈልገው ጋይስ አንደኛ ወደ ሀገሩ መሄጃ ትኬት ነው። ስለዚህ ትኬት እንድታግዙት ነው ቤት ይዤ የመጣው። ሁለተኛ ደግሞ ያው የሰው ልጅ እንግዲህ በዚህ ሁኔታ ሁኖ ደም እየፈሰሰው እያያችሁት እንደዚህ አይነት ችግር ውስጥ ከሆነ ያለው ልናግዘው ስለሚገባ ከትኬት ጀምረን ፎዚ ይህ ቀሞ ምናምን የተስተካከለ ነው ብለሽኛል። ትኬት ብቻ ነው ነው ቀሞ ቲቪ ነው። ስለዚህ እዚህ ድኖ ድኑ እግዚአብሔር ሁሉ ነገር ተስተካክሎለት ከተመለሰ ይቃማው አክቲቭ ነው። ስለዚህ ሁላችሁም የትኬትና ምናልባት አካውንት ካለው ደግሞ አካውንት እንሰጣችሁ እና እንድታግዙት ነው የምንጠይቀው። ምክንያቱም እንደምታዩት በጣም እያለቀሰ ነው፣ በጣም ነው የሚያሳዝነው። ነው ጥይቱ ደግሞ እንዳለው መውጣት እኔ እኔ እንደ ሀሳብ ኢትዮጵያ ነው የሚሻለው ቢኮዝ አስር ሺህ ድራሙ ሳይሆን እኔ የሚያሳስበኝ የእሱ የጤና ሁኔታ ነው። ሰው ሊያየው ሰው ሊጠይቀው ምንብለው ይገባል። ወንድሜ ቤተሰቦች አዲስ አበባ አሉ። ከዚህ በፊት የሚያግዝ ሰው አለ አዲስ አበባ። አዎ እዛ ቢሞትም ራሱ ቅሩ ቤተሰብ ስላለ ምንም ችግር የለም። እዚህ ግን ስለሚያቆን በላይ ቢሆን ኖሮ ችግር የለም። አጥንት ስር ስለሆነ ሮዚ እባክሽ ልታግዙ ከቻልሽ፣ ትኬት ዳኒ ትራብል እናመጣለን። እገዙት ካላት እገዙት። በቃ እንደዚህ በጣም ነው የሚያሳዝነው። አሁን ያለው ፎዚ ጋር ነው፣ እሷ ናት እንትን ያለችው። እንግዲህ ሁለት ወር ሙሉ ታሞ ነው ያለበት ሁኔታ አስባችሁት። ገም ግን እንትን ይላል ሮዚ ሳሪ ጎድኑ ላይ ስለሆነ በጣም ነው የሚፈሰው። እና ኢቨን ቲሸርቱ ራሱ በቃ እንትን እየቀየረ ራሱ ደሙን ዝም ብሎ ነው እንትን የሚለው ደም ይፈሰዋል። ባለፈ ለታ በኢመርጀንሲ እንትን ጠርተው ነበር። አምቡላንስ ጠርተው በኢመርጀንሲ ምናልባት አስገብተው ካከሙት ብለው ጠርተውለት ነበር እና አምቡላንሶቹ መጥተው ይሄ የግዴታ ኦፕራሲዮን መሰራት ነው ያለበት እና ብዙ ገንዘብ ስለሆነ የሚያስፈልገው ቢሄድም ምንም የሚደረግ ነገር የለም ብለው እንትን ብለዋል። ወስደውት ደሙን ጠራርገው ምናምን ነው የመለሱት እና የተመለሰው እና አሁን የእሱ ያለው አማራጭ መውጣት ብቻ ነው። ኢትዮጵያ ሚጣ አይሆንም። እሺ፣ ስለዚህ ሮዚ መታለች። ሮዚ እንዴት ነሽ ሳርዬ፣ እንዴት ነሽ ማርዬ አለ ሰላምና እንዴት ነሽ አለን ስንት ነው። እኔ እኔ ትኬት እኔ በንትንላ ከበራረግለት አለሁ። ወይኔ ሮዚዬ፣ እግዚአብሔር ይመስገን። መድኃኒዓለም ይመስጥሽ። ዳኒ ትራብልን ጥሩልን እንደው መድኃኒዓለም አይ፣ ችግር የለም እኔም ራሴ እቆርጥለታለሁ። የት ነው የት ነው ፎዚዬ? አዲስ አበባ ነው ወይስ ክፍለ ሀገር ነው? አይ አዲስ አበባ አሁን። ቆይ ላሳይሽ። ሲከፈት እንደዚህ ነው እንትን የሚለው አየሽ? ሲከፈት እንደዚህ ነው። ልክ ፕላስተሩ ሲነሳ፣ ተይው፣ እንደዚህ ነው። አንድ ቪዲዮ ከፈለግሽ፣ ተይው ማርያም፣ ቪዲዮ ራሱ ነው። ጁዬ፣ ሮዚን ፎሎ አድርጊያት። ለመቼ ለፎዚ መቼ ነው መሄድ የምትፈልገው ዳኒ? ሮዚዬ ፎሎ አድርጌሻለሁ። እሺ ማርያም፣ ቁጥሬን እልክልሻለሁ፣ በውስጥ በዋትሳፕ እልክልሻለሁ። ቴሌግራሚም አለ፣ እንትን ላይ የፕሮፋይል ይላል። ዋትሳፕ አለሽ? የለም። ማ ተባረኪ፣ ፈጣሪ ማርክሽ፣ እንደው መዳን ያላሰብሽው እንጀራ ያላሰብሽው ሲሳይስጥሽ ሮዝዬ ላኪሌሽ ከአንደኮ ሁሉ ነገር ይጠብቅሽ፣ ከክፉ ነገር ሁሉ እንደዚህ በቃ ከድንገተኛ ነገር ሁሉ እግዚአብሔር ይጠብቅሽ። ህይወትሽን ሁሉ እንደዚህ ሰጭ ያርግሽ። በጣም እናመሰግናለን። ሮዚ ቁጥር ልክልሻለሁ፣ ዋትሳፕ ላይ ሀይ በይኝ። አሁን ፓስፖርት እንልክልሻለሁ። ለመቼ ነው እንዲቆረጥን ለምትፈልገው ንገሪው። ከዛ ዝች ላይ ደግሞ ለአንዳንድ ነገር የሚሆነው ለመታከሚያም፣ ለታክሲም፣ ለምንም የሚሆነው እንጽፋለን እንድታዋጡትለት በቃ መረዳት የሚገባው ሰው እንደዚህ አይነት ነው። በቃ ይሁት ስ ይሁት እንደዚህ ደም እየፈሰሰው በጣም ነው የሚያሳዝነው። እመቤቴ በጣም ነው የሚያሳዝነው። እኔ ቅድማ ላይም ብዬ ነበረ እንደዚህም እንትንም አላልኩትም። ለመቼ የቆረጥለት ፎዚ? በዚህ ሳምንት ባለው ቀን መሄድ ይችላለሁ ብሏል። እሺ፣ ስለዚህ ሮዚዬ በዚህ ሳምንት በቃ ችግር የለም ነገ ከፈለገው ቆርጥለት። አልደስ ቅርብ ቀን አርጊለትም። አክሽ ሮዝዬ ዳኒ አካውንት አለ የሲፈን የዚህ ሀገር አካውንት። የሚያሳዝነው መድኃኒዓለም ይስጣችሁ፣ ፈጣሪ ይባርካችሁ፣ እግዚአብሔር ይስጣችሁ። አስፍሽ ከመጣ ችግር የለም። ፎዚ አካውንት የለውም እሱ፣ አካውንቴን ረስቸዋለሁ እያለ ነው። ስለዚህ እንዴት ነው ማወቅ የምንችለው? አዎ ይኸውልህ፣ እስኪ ምንም የምታስታውሰው አካውንት የለም? ስልክህ ላይ፣ ስልክህ ላይ ምናምን። በጣም ነው የሚያሳዝነው አረጋሽ። በጣም አይዞህ፣ መጀመሪያ ራስህን ከጭንቀት ነፃ አድርግ እሺ። ቆይ አንዴማ በማርያም ወንድም የአንድ ጊዜ ትመጣለህ ፈልጌ ነበረ። እስከዛው እናንተ ታብና ሼር ኮፒ ሊንክ አርጉ ሰወዳችሁ በቃ ይምጣ እሱ ይምጣና፣ ወይ ምንም የሌለው አካውንት ካለ ኢትዮጵያን ቪዲዮ ደግሞ እንዲረዳው እንዲያግዘው። እንዳለ ሰውነቱ ደም ብቻ ነው ጋይስ። ቪዲዮውን ታሳያቸዋለች። ሰውነቱ ፖዚ ፖዚ ፓስፖርቱን በደንብ አንሺና ላክልኛ። አሁን ሮ ሽቋ እልክልሻለሁ። እኛ እንዴ ችግር ነ ምናግዘዋለን? ጋይስ እናግዘዋለን። ስማሙለ መንፈስ ቅዱስ በጣም የሚያሳዝነው ማርያም ተስፍሽ ይመጣል። አሁን ችን ማለት ነው እንትን የዚህ በጦርነቱ የቦምብ ፍንጣሪ ገብቶበት እዚህ መጥቶ ነበረ። እና አሁን ያለበት ሁኔታ ደም እየፈሰሰው ነው። በጣም ከዚህ ከንቱ። አሳዩ፣ አሳዩ አንዴ አሳዩ። እሺ፣ ያሁ ተስፍሽ ይውል እንዳለ ደም እያዤ ነው። ይውል ይሄ ይኸውልሽ፣ ዛሬ እኔ ጋ ቀን የመጡ ሰዓት ጎዚ ምናምን እቤት የነበረ ነበረ እሱን ሰጥቻቸው ቀይሩት ብያቸው ተቀይሮ ነው። አየው ተስፍሽ ያለው እዚህ ዱባይ ነው። እናሁን ትኬት የሚቆርጥለት ሰው ፈልገን ነበረ። ይኸው ትኬት ልናስቆርጥለት ነው። ግን ኢትዮጵያ ሂዶ ነው መታከም የሚፈልገው ተስፍሽ እና ስለዚህ እንድረዳው እንፈልጋለን። እዛም መሲሄድ እዚህም ደግሞ አሁን በአካውንት ብር ልናስገባለን ልናግዘው ብለን ቤዛን ጨምሮ ከላይ ያሉት አካውንቱን ሊያውቀው ስላልቻለ ምናልባት አንተ ጋር ፍሪ፣ ነፃ የሆነ አካውንት ካለ ብሰጠን እዚሁ ላይ እና እየጻፍን ትንሽ የተወሰነ ነገር ቢታገዝ ብዬ አስቤ ነበር። ምን ታስባለ? እባክህ አሳክሞ ኢትዮጵያም ገብቶ ተስብሽ፣ እባክህ እሱ እረዳለው ግን እኔ በጣም ደንትንም ስለምል፣ የእኔ አካውንት ያለችኝ ደሞዜ የምትገባባት ነው እና ቆጥቤ እንትን የምልባት ስለሆነች በጣም ቅርታ፣ በኔ አካውንት እንትን አይሆንም። ሌላ ሰው እንፈልግና ግን ማገዙን እና መቀበሉን እንትን እናደርጋለን። አይሻልም? ጻራይ ከምንም አንጻር አይደለም። ከዚህ በፊትም ታስታውሻለች በሌላ ሲጠይቁኝ ከእንደዚህ አይነት ነገሮች ጋር እንደ አለማለት ስለምል ነው። ቆስቲ ሌላ ሰው እሺ፣ ሌላ ሰው